ሴሴዞ ጤና ይስጥልን እንደምን አላችሁ? ዛሬ እንደተለመደው የምንገኘው የኢትዮጵያ ፕሬስ ድርጅት የዶኩመንቴሽንና ቤተ መጻሕፍት አገልግሎት ክፍል ነው። እንግዲህ ይህ የቤተ መጻሕፍትና ዶኩመንቴሽን ክፍል በየዘመናቱ ሁሉ የተለያዩ ታሪኮችን ሰንዶ ለትውልድ እያስተላለፈ ይገኛል። ከነዚህ ታሪኮች ደግሞ በዛሬ ዕለት መጋቢት 24 ቀን የምናስታውሰው ታላቁ የኢትዮጵያ ህዳሴ ግድብ ወይም የዓባይ ግድብ መሠረተ ድንጋይ የተጣለበት ዕለት በመሆኑ በተለይም ድርጅቱ በስሩ ከሚያሳትማቸው ህትመቶች ውስጥ አንዱ በሆነው የአዲስ ዘመን ጋዜጣ ላይ ታላቁ የዓባይ ግድብ የመሰረተ ድንጋይ ከተጣለበት ጊዜ ጀምሮ ዛሬ 14ኛው ዓመቱ እስከሚከበርበት ጊዜ ድረስ የተለያዩ ጉዳዮችን በማንሳት በዓባይ ግድብ ዙሪያ የተለያዩ ታሪኮችን የተለያዩ ጽሑፎችን ዘግቦ ለህዝቡ ተደራሽ እያደረገ ይገኛል። ዛሬ እዚህ የመገኘታችን ምክንያትም እንግዲህ ይኸው ነው ማለት ነው። ታላቁ የሚሊኒየም ግድብ ተብሎ የሚጠራው የዓባይ ግድብ መሰረተ ድንጋይ የተጣለበትን ቀን የአዲስ ዘመን ጋዜጣ በምን መልኩ ዘግቦት ነበረ የሚለውን ታሪክን ወደኋላ እንዳሰሳለን ማለት ነው። እንግዲህ በወቅቱ የነበሩት ጠቅላይ ሚኒስትር መለስ ዜናዊ የመሰረተ ድንጋዩን ጥለዋል ማለት ነው። እሳቸውም ያደረጉት ንግግር ነበረ። የእሳቸውም ታሪካዊ ፎቶ አለ፣ ታሪካዊ ዜናም አለ፣ የእሳቸውም ንግግር አለ። እንግዲህ ሁሉም በአንድ ላይ ተሰንዶ መጋቢት 25 ቀን 2003 ዓ ም በአዲስ ዘመን ጋዜጣ የመጀመሪያ ገጽ ላይ እናገኘዋለን ማለት ነው። ታላቁ የሚሊኒየም ግድብ የብሩ ዘመን ብስራት የሚል የጠቅላይ ሚኒስትር መለስ ዜናዊን ንግግር መነሻ ያደረገ ማለት ነው። እንግዲህ ይሄ የመጀመሪያው ታላቁ የሚሊኒየም ግድብ ግንባታ መጀመርን አስመልክቶ ጠቅላይ ሚኒስትር መለስ ዜናዊ በዚህ ዜና ውስጥ ያነሷቸው የተለያዩ ሀሳቦች አሉ። እንግዲህ በወንዞቻችን የመጠቀም መብታችን እስከ ቅርብ ጊዜ ድረስ በእጅጉ ተቆጥቦ እንደነበር ያነሳል ዜናው። ዕድሜ ለታታሪ ሕዝባችን ያ ዘመን በአስተማማኝ አኳን ተሻግረን ታላቁን የልማት ህልማችንን በሚሊኒየም ግድባችን አማካኝነት እውን የምናደርግበት አዲስ ዘመን ተበስሯል ነው ያሉት ጠቅላይ ሚኒስትሩ። ከእንግዲህ በመብታችን እንዳንጠቀም የሚገታን የለም ብለው አንስተዋል። በመብታችን ሙሉ ለሙሉ ተጠቃሚ ለመሆን ደግሞ ፍላጎቱ ብቻ ሳይሆን አቅሙም እንዳለን የተናገሩበት ነው። ኢትዮጵያ ግድቡን የምትገነባው እኔ ከሞትኩ ሰርዶ አይብቀል በሚል ፈሊጥ አይደለም። ይህ የሁሉንም የተፋሰሱ ሀገራት ተጠቃሚ ያደርጋል የሚል ነገር ነው ያነሱት ማለት ነው። እንግዲህ በዚህ ዘገባው አዲስ ዘመን ጋዜጣ ያሰፈረው ግድቡ የሚወስደውን የጊዜ እርዝማኔ የፋይናንስ ሁኔታ ጨምሮ ጠቅላይ ሚኒስትሩ የተናገሩትን ንግግሮች አስቀምጦታል ማለት ነው። ውስጠኛው ርዕሰ አንቀጽ ላይ ምን ይላል? የሚሊኒየሙ ታላቅ ግድብ ይቻላል አርማችን ብሎ ነው የሚያስቀምጠው ማለት ነው። የራሳችንን አቅም በማደርጀትና የጋራ የሆነ የወል ትርክታችንን በማጎልበት ግድባችንን መጀመር እንደምንችል የሚያመላክት ርዕሰ አንቀጽ ነው። እንግዲህ አዲስ ዘመን መሰረተ ድንጋዩ ከተጣለበት ጊዜ ጀምሮ በተለያዩ ህትመቶቹ የተለያዩ ጉዳዮችን በማንሳት የዓባይን ጉዳይ አጀንዳ በማድረግ በተለይ ደግሞ ከውጪ የሚቃጡትን አደጋዎች ጭምር መቀልበስ የሚቻልባቸውን አጀንዳ በመቅረጽ የተለያዩ ዘገባዎችን ሲያደርስ ነበረ። እንግዲህ የመሰረተ ድንጋዩ የተጣለበት ሚሊኒየሙን ከተቀበልን በሶስተኛው አመት ነው። ከሶስት ቀን በኋላ ደግሞ የህዳሴ ግድብ የቦንድ ግዢም እንደተጀመረ አዲስ ዘመን ጋዜጣ በታሪክ ዘግቦት እናገኘዋለን። ይሄ ደግሞ መጋቢት 27 ቀን 2003 ዓ.ም የሰፈረ ነው። ለታላቁ የሚሊኒየም ግድብ የቦንድ ሽያጭ ዛሬ ይጀመራል የሚል ዜና በመጀመሪያ ገጹ ላይ ይዞ ወጥቷል። እዚሁ ላይም የተለያዩ ዜናዎች አሉ። እንግዲህ ለግድቡ ግንባታ ስኬት የመረባረብ የዜጎች ቁርጠኝነት ምን መሆን አለበት የሚሉ የተለያዩ ዳሰሳዎች አሉ። እንግዲህ በዘመናት ሁሉ የመሰረተ ድንጋዩ ከተጣለበት ጊዜ ጀምሮ በልዩ ህትመቱ እስከዛሬው 14ኛ ዓመቱ እስከሚከበርበት ድረስ ዘገባዎችን ይዞ ወጥቷል። እንግዲህ በተለይም ከ2010 ዓ.ም ጀምሮ የለውጡ መንግስት ከመጣ ወዲህም እንግዲህ የአባይን ጉዳይ አጀንዳ በማድረግ ዜጎች እንዲረባረቡና ከፍጻሜው እንዲያደርሱት የተለያዩ የንቅናቄ መርሃ ግብሮችን አካቶ ዘገባዎችን ሲያቀርብ ነበረ። እንግዲህ አዲስ ዘመን የመሰረተ ድንጋዩ ከተጣለበት ዛሬ 14ተኛ ዓመት ላይ እንገኛለን። በ14ተኛ ዓመቱ ደግሞ የአዲስ ዘመን ጋዜጣ ልዩ እትም ምን ይዞ ወጥቷል የሚለውንም መመልከት እንችላለን። እንግዲህ ፍሮንት ፔጁን መመልከት ይቻላል። ኢትዮጵያውያን ዳግም ገዝፈው የታዩበት የዓባይ ግድብ የሚል ነው። የተነሳበት መንፈስ ማለት ነው። እዚህ ላይ እንግዲህ ውስጡን ስንፈትሸው በተለይም በዓለም አቀፍ ደረጃ እንግዲህ እንዲህ አይነት በራስ ባለሙያ በራስ ወጪ ተሰርቶ በራስ ግዙፍ ፕሮጀክት የተገነባበት የትኛውም የዓለም ክፍል ላይ እንደሌለና ይህም ኢትዮጵያውያንን አንድ ያደረገ ኢትዮጵያውያን ዳግም ገዝፎ የታዩበት ስንል ደግሞ እንግዲህ እንደሚታወቀው ጀግኖች አርበኞቻችን እናት አባቶቻችን አድዋ ላይ ዘምተው ጣሊያን ድል እንዳደረጉት ሁሉ በአባይ ግድብ ላይም ተረባርበው ከፍጻሜው እያደረሱት ይገኛሉ የሚለውን ያወሳበት ነው። ውስጥም ስንመለከት የግድቡ ተደራዳሪ ኃይሎች በግድቡ ዙሪያ ያነሷቸው የተለያዩ ሀሳቦች እዚሁ የጋዜጣ ህትመት ላይ እናገኛለን። ጠናቀቅ ጥቂት ጊዜያት የቀሩት ታላቁ የዓባይ ግድብ ከፍጻሜው ደርሶ ኢትዮጵያውያን ያለሙትን ፍሬ ለመብላት እንዲያበቃቸው ታላቁ ምኞታችን ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።